ሰሞኑን መነጋገሪያ የሆነው የፊዚክስ መምህር ማን ነው ላላችሁ፣ ባጭሩ መምህሩ ይህ ነው። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ የፊዚክስ መምህሩ የሚያስተምርበት መንገድ በቪዲዮ ከተለቀቀ በኋላ እንደ አዲስ በበርካቶች ዘንድ አድናቆት እየተቸረው ይገኛል። ከሰሞኑ በበርካቶች ዘንድ መነጋገሪያ የሆነ የፊዚክስ መምህር ቲግቫ ኢትዮጵያ አግኝቶች ስለ ልምዱና ስለ አጠቃላይ ስራው ጠይቆታል። የፊዚክስ መምህሩ ዳኛቸው ሻምበል ይባላል። ውልደትና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው በድሬዳዋ ብስራት ገብርኤል ትምህርት ቤት ነው። በአዲስ አበባ ዩኒቨርሲቲም የመካኒካል ምህንድስና የትምህርት ክፍል ተቀላቅሎ አንድ ዓመት ከስድስት ወር ቢማርም በኋላ ባርኮንስ ውስጥ ተጠምዶ ትምህርቱን ማጠናቀቅ ሳይችል እንደቀለረ ከቲግባ ኢትዮጵያ ጋር በነበረው ቆይታ አስታውሷል። ወደ ቻይና የመሄድ እድል ያገኘው ዳኛቸው ሆንዦ በሚባል ትምህርት ቤት በኮምፒውተር ሳይንስ ትምህርቱን ተከታትሎ በጥሩ ውጤት አጠናቀው ወደ ሀገር ቢመለስም የነበረበት ሱስ ህይወቱን እጅጉን ፈታኝ እንዳደረገበትም ገልጿል። በዚሁ ኢንተርቪው በዚህ ምክንያት ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ኑሮ በአዲስ አበባ ጎዳኖች ላይ ያደረገበት የህይወት አጋጣሚም እንደነበር ያስታውሳል። ታዲያ የመምህሩ ህይወት እንዴት ተቀየረ የሚለው የብዙዎች ጥያቄ ነው። ከብሾፍቱ አዲስ አበባ ቅዳሜና እሑድ ለስራ ስትመላለስ የነበረች ነርስ ጋር አጋጣሚ ያስተዋወቃቸውና ታሪኩን እንዳካፈላት ታሪኩን ከሰማች በኋላ በማዘኗ ግንኙነታቸው እንደ ቀጠለ ያስረዳል። ይቺ ሴት የአሁኗ ባለቤቱ እንደሆነች የነገረን መምህር ዳኛቸው በእሷ ድጋፍና እርዳታ የጎዳና ህይወቱ ማብቃቱን አጫውቶናል ሲል ሲግባ ኢትዮጵያ አስነብቧል። ለአባቱ ልዩ ክብር እንደነበረው የሚናገረው መምህር ዳኛቸው ከጎዳና ህይወት ከወጣ በኋላ ወደ መምህርነት ለመግባቱም አባቱ ለሱ የከፈለው ውለታ ጉልበት እንደሆኖ ይናገራል። በዚህ የመምህርነት ሙያው በደብረ ዘይት ከተማ ቢሲአይ አካዳሚ ከዛሬ ስድስት ዓመት በፊት በፊዚክስ አስተማሪነት ይጀምራል። ለሶስት ዓመታት በመምህርነት ተቀጥሮ ከሠራ በኋላም በቢሾፍቱ ከተማ ስኩል ኦፍ ማይ ሲድ የሚባል የማጠናከሪያ ትምህርት መስጫ ተቋም አቋቁሞ የፊዚክስ ትምህርት እያስተማረ በማህበራዊ ሚዲያዎች ላይ ቪዲዮ መልቀቅ ጀመረ። በተለያዩ የማህበራዊ ሚዲያ ገጾች ላይ ያሉት አብዛኞቹ ቪዲዮዎቹ የሚቀርጹት በማጠናከሪያ የትምህርት ፕሮግራም ላይ ሳለ የቀረጻቸው መሆኑን የሚናገረው መምህር ዳኛቸው የዜኒ ያል ተቀባይነት ይኖረዋል ብሎ አላሰበም ይናገራል። የማጠናከሪያ ትምህርት ተቋሙ ከባለቤቱ ጋር በመመካከር የጀመረው 16 ተማሪዎችን በመያዝ ነበር። ከጊዜ ወደ ጊዜ ግን የተማሪዎች ቁጥር እየጨመረ ሌሎች መምህራንንም ቀጥረው ማስተማር ቀጠሉ። በቢሾፍቱ ከተማ ለመጀመሪያ ጊዜ በነጻ 24 ሰዓት የሚያገለግል የተማሪዎች ቤተመጻሕፍት በማዘጋጀትም ማንኛውም ተማሪ በነጻ አገልግሎት እንዲያገኝ አድርጎም እንደነበር መምህሩ ያስታውሳል። መምህር ዳኛቸው ከሁለት ሺህ በላይ የሚሆኑ ተማሪዎችን ማስተማሩንም ይናገራል። ተማሪዎቹም በዚህ ሰዓት ስለ መምህሩ ብቃት ይመሰክራሉ። ወቸው ጉድ ፖድካስቶች አልተቻሉም። ወጣቶች ይህንን ፖድካስት ማየት አለባችሁ። በተለይ ትዕግስት ላላችሁና ከሰዎች ሕይወት መማር የምትፈልጉ ሰዎች ትክክለኛ ማንነታቸውን እየሳቃችሁ እየተጫወታችሁ በደንብ ትማሩበታላችሁ። ግን ዛሬ ይችን አሳዛኝ የበረከት ታሪክን እንስማት እስቲ የሰኔ ሰላሳ ቀን ልክ እንትን ሲመለስ ማሉ ምንድነው፣ ካርድ የሚሰጥ ቀን። ሁልጊዜ ማዘር በጣም ተነሳ መነጫነች ትጀምራለች ሁሌ ማ። ከዛ በቃ ካርድ ልንቀበል ሄደን ምናምን በቃ እየተጨቃጨቅን ነው የምንመለሰው። በቃ ምንም ጥሩ ውጤት የለም ምናምን። ከዛ የዛ ቀን ተነሳች መጨቃጨቅ ጀመረች። አብረን ሄድን። ተጠራ ስሜ፣ ከኦላንደኛ በረከት ታደሰ ተባለ እንዲያል ሄድኩኝ ሽልማቴን ወሰድኩ። እየተጨበጨበልኝ ይሄ አራተኛ ክፍል ይመስለኛል። እየተጨበጨበልኝ ሄድኩኝና ሽልማቴን ወሰድኩልን። ከዛ ማዘር ደስ አላት። ከዛ ተመልሼ ከመጣኝ በኋላ ቆይ ቆይ አንዴ ተባለ፣ ቆይ ቆይ አንዴ፣ የስም ስተት አለ፣ በረከት ታደሰ ናና ሽልማቱን መልስ ተባለ። ያኛው በረከት ተጠራና እንደዛ እየተጨበጨበልን ነው፣ ሁለታችንም ይወጣ ነው። እንደዚህ ነው ይወጣ ነው ሁለታችንም። ከዛ መድረክ ሊወተል ሽልማት የሚመለስኩኝና እሱ እዛው ቆመ። እኔ ተመለስኩኝ። እህ እኔ አለችው። ወንድ ልጅ የሚደርስበት ፈተናና ስቃይ እጅግ በጣም ያሳዝናል። ይህ የምትመለከቱት ሹፌር በአዲስ አበባ ቆሼ አካባቢ ቱሪስቶችን ጭኖ እየተጓዘ ባለበት እንግዲህ አስቆሞት፣ ገንዘብ ካላመጣ ብለው በዚህ ሁኔታ በሚያሳዝን ሁኔታ በቦክስ ሲደበድቡት ነበር እና ይህንን ቪዲዮ እዩት። ይህንን የእገታ ወንጀል መቼም ሁላችሁ ተመልክታችኋል። ይህን ሰሞን ታዲያ የታገቱ ሰዎች እስከ 1.5 ሚሊዮን ብር እየተጠየቁ እንደሆነ አሁን የወጡ መረጃዎች እያመላከቱ ይገኛሉ። እባካችሁ ይህንን ቪዲዮ ለብዙ ሰው ኮፒ ሊንክ ሼር ማድረጋችሁን እንዳረሱ። በዚህ ሳምንት አሊ ዶሮ ላይ የታገቱት 58 ሰዎች ለመልቀቅ ታጣቂዎች በአንድ ሰው እስከ 1.5 ሚሊዮን ብር እየጠየቁ ነው። ከአራት ቀን በፊት በኦሮሚያ ክልል ሰሜን ሸዋ ዞን ፊቼና ጎሃጽዮን ከተሞች መሀል የታገቱት 58 ዜጎች ለመልቀቅ ታጣቂዎች ከፍተኛ ገንዘብ እየጠየቁ እንደሆነ ታውቋል። በአውቶቡስ ሲጓዙ አሊ ዶሮ ተብሎ በሚጠራው ስፍራ ላይ ከታገቱ ዜጎች መሀል ሕፃናትና እድሜያቸው ገፋ ያለ አዛውንቶች እንደሚገኙባቸው ምንጮች ለመሰረት ሚዲያ አድርሰዋል ሲል መሰረት ሚዲያ ዘግቧል። መጋቢት ስምንት ቀን የተፈጸመው ይህ እገታ በመንግስት ሚዲያዎች ሆነ በባለስልጣናት ምንም ቃል ያልተተነፈሰበት መሆኑ እጅጉን እንዳሳዘናቸው የታጋጅ ቤተሰቦች ገልጸው አሁን ላይ የቻሉትን ለመሰብሰብ በየቤቱ እየዞሩ እየለመኑ እንዲሁም በሶሻል ሚዲያ ላይ ለህዝብ እርዳታ ጥሪ እያቀረቡ መሆኑን።